ዐቢይ ይልማ ሚዲያ ተዘጋጅቶ ይቀርብላችኋል። ሳድስ ሰላም ሰላም ሰላምና ጤናን ፍቅርን በረከትን ያደልኝ ክብራትና ክብራን ሳድስ ቤተሰቦቼ እንደምን አላችሁልኝ? እንደምን ቆያችሁ? ዛሬ በጣም ቆንጆ ቆንጆ መረጃዎችን ይዤላችኋለሁ። አንደኛው እዚሁ ሀገራችን ኢትዮጵያ ላይ የተሰራ በጣም አስገራሚ የጥናት ውጤት ነው የሚያሳየው ልጆችን ተመልክቶ ይሄ ሁሉ ነገር አለ ወይ በጣም የሚገርመው አንድ ተቋም ነው፣ የውጭ ሀገር ተቋም ነው የጥናው ያንግ ላይቭዝ የተባለ በወጣቶች በኢትዮጵያ ወጣቶች ላይ በሺህ ታዳጊ ወጣቶች ላይ ነው ጥናት ያደረገው እና የጥናቱ ውጤት አሁን ሀገራችን ኢትዮጵያ በወጣቶች ላይ በልጆቻችን ላይ በቀጣዩ ትውልድ ላይ ያላትን ነገር በሚያሳዝን ደረጃ የምትመለከቱበት ነው። እሱን በዚህ ፕሮግራም ላይ አካት አካትችላቸዋሉ። ሌላኛው ደግሞ በኢትዮጵያ ጤና ተቋማት ላይ ማለትም በተለየ ሕክምና ባለሙያዎች ፍትሐዊ የሆነ ክፍያ እና የካሳ ክፍያ የጤና መድን ሽፋን የተሻለ ጥቅማ ጥቅሞች የሚጠይቅ የተቀናጀ ማብራዊ ሚዲያ ዘመቻ ጀምረዋል እና ይሄ ካልሆነ የስራ ማቆም አድማ ሊከተል እንደሚችል ማስጠንቀቂያ ወጥተዋል እና ይሄ ሁሉ ሐኪም፣ ነርስ፣ ስፔሻሊስት፣ የቀዶ ሕክምና ባለሙያዎች በጠቅላላ በዚህን ያክል ደረጃ ላይ ምሬት ካለ እንግዲህ አንድ ታሪክ ሰናነብ ነበረ አንድ ሶሻል ሚዲያ ላይ ኦልሞስት እኔ እናቴን ባለውበት ገጠራማ ቦታ ብሎ እናቴ ገንዘብ ፈልጋ ልጄ ብላ በላከችልኝ ሰዓት ምንም ማድረግ የማልችልበት ደረጃ ላይ መድረሴን በእኔም ተስፋ እናቴ መቁረጧን ብሎ አንድ ወጣት ዶክተር ያካፈለውን አሳይቶናል። ኤቭን የቤቱን እራሱ ዋና ኖሩ ምን እንደሚመስል ሁሉ አሳይቶናል እና ይሄ ጉዳይ በጣም አደገኛ ነገር ነው ያለው። ምክንያቱም ወደ በኋላ በደንብ አሳያቸዋለሁ በተለይ በተለይ የሕክምና ባለሙያዎች ስደት ወደ ተቀረው ዓለም ላይ የሚመጣ ከሆነ ኢትዮጵያ ካላት የሐኪሞችና በተለይ ደግሞ የሕዝቡ ቁጥር አንጻር እንደገናም ደግሞ ያ ሁሉ ገንዘብ ተወጥቶባቸው እነዚህ ሁሉ ሐኪሞች የሚመጣውን ነገር መቋቋም ካቃቱ ካቃታቸው ሊመጣ የሚችለውን ክራይሲስ ልናቀው ይገባናል። እና በዚህ ዙሪያ ላይ በደንብ አድርጌ ማሳየት ፈልጋለሁ። እንደገናም ደግሞ ሐኪሞች ናቸው ለማንኛውም ታማሚ በሀገር ላይ ላለ ህብረተሰብ በጠቅላላ በጣም እግዚአብሔር ከመንፈሳዊ አባቶች ጎን ለጎን ደግሞ በምድር ጥበብ ሊያክሙ የሚችሉ አእምሯቸውን የከፈተላቸው ሰዎች ናቸው። ብዙ ታማሚ ባለባት ዓለም ላይ በጣም ብዙ ተፈላጊ ሐኪሞች ኢትዮጵያውያን ሐኪሞች በተቀረው ዓለም ላይ በጣም ይፈለጋሉ እና ይሄ ባለበት ደረጃ ይሄን ያክል ምሬት ካለ ውድ ቤተሰቦቼ በጣም ከባድ ነገር አከታትሎ ሊመጣ ይችላል ለሀገር እና፣ ይሄን ጉዳይ በተመለከተ ጠቁማቸዋል። ሌላኛው ውድ ቤተሰቦቻችን እንግዲህ በአሜሪካና በቻይና መካከል ያለው የንግድ ጦርነት አደገኛ ጫፍ ላይ ደርሰዋል። ይህም ደግሞ ዓለም አቀፍ ሪሴሽን ወይም ደግሞ ዳግም የኢኮኖሚ ልሽቀት ይዞ እንዳይመጣ እየተሰጋ ይገኛል። ይህም በተመለከተ እንግዲህ በጣም በጣም ማስተዋል የሚገባን ነገር አለ። ውድ ቤተሰቦች፣ እንደ ቀላል አይደለም የምናወራው። የአሜሪካ ወይም የቻይና ጉዳይ አይደለም የምናወራው። የሁሉ ጦርነት፣ የሁሉ ሰጥ ገባ ባለባት ሀገር ላይ ተመልሶ ኢትዮጵያችንም ተመልክቶ በትላልቅ አዙሆኖች ምክንያት የሚደረጉ ነገሮች ሶስተኛውን ዓለም በተለይ ቻይናን፣ የቻይና ተጽዕኖ አፍሪካ ላይ ከፍተኛ ነው። ያንን በከፍተኛ ሁኔታ ይዞ ሊመጣ የሚችልበትን ነገር እናስተውላለን። እንግዲህ በቻይናና በአሜሪካ መካከል አሁን ያለው የቃላት ጦርነት ነው የሚታየው። እንደ እንግዲህ ሰሞኑን እንደሚታወቀው ፕሬዚዳንት ትራምፕ ከፍተኛ የሆነ ታሪፍ በቻይና ላይ ጭነዋል። ቻይና በአጸፋዋ ደግሞ የበቀል እርምጃ ወስዳለች። ስለዚ ስለዚህ ፕሬዚዳንት ትራምፕ እያሉ ያሉት ቻይና ይህን የበቀል እርምጃዋን ማትከለክል ማታነሳ ከሆነ 104 ፐርሰንት ታሪፍ ደግሜ ጭናለሁ ቻይና ላይ በሚል በግልጽ አስቀምጠዋል። ያ ማለት እንግዲህ በጣም ብዙ ችግሮችን አለም ላይ ይዞ ሊመጣ ይችላል ማለት ነው። ይህን በተመለከተ በተለይ ዶናልድ ትራምፕ ይህንን እርምጃቸውን ሊብሬሽን ዴይ ወይም ደግሞ የታሪፍ የነጻነት ቀን ብለዋል። እንደ አቶሚክ ቦምብ ነው የታየው በሌሎች አለማት በሚሰጡ ትንትናዎች ማለት ነው። ይህም በተመለከተ በሁሉም ሀገራት ላይ ታሪፎችን በመጫናችን የተነሳ ታላቅ ድል ነው ለኛ በሚል ትራምፕ ይናግሩታል። ነገር ግን በትራምፕ በተለይም በቻይና ላይ ያለው ጦርነት ማይቀዛቀዝ ከሆነ የአለም ውዥቀቱ የኢኮኖሚ ውድቀቱ በከፍተኛ ደረጃ ይዞ ሊመጣ ይችላል ተብሎ እየተነገረ ይገኛል። ስለዚህ ቻይና 34 በመቶ ተጨማሪ ታሪፍ በአሜሪካ ከአሜሪካ ወደ ቻይና በሚገቡ እቃዎች ላይ ጭናለች። ይህም ደግሞ ትራምፕ ያንን ህግ ካጸደቁ ከሁለት ቀን በኋላ ወዲያው አከታትለው ነው ያደረጉት ሰኞ እለት። እንግዲህ ትራምፕም በግልጽ የተናገሩት ይህንኑ ነው። ቤጂንግ ላይ ማታነሳ ከሆነ በሚል እንደ ሜዛን ጊዜ 50 በመቶ ታሪፍ ነው ምጭ ነው ብለው ተናግረው ነበረ። እንዳሻቸው ነው ሰውየው አሁን በደግሞ 104% ታሪፍ በቻይና ላይ ልንጭ ነው። ይሄን ማታነሳ ከሆነ ቻይና ብላለች። ቻይና ደግሞ አልበገርም የሚለው ሀሳቧን አስቀምጣለች እንግዲህ የአለመበገሯን ጉዳይ በግልጽ ያስቀመጠችበት ምክንያት አንደኛ ከሀገራት ጋር የሚደረገው ድርድር በቻይና መደረግ ያለበት ቻይና በጣም ግዙፍ ሀገር ናት። ስለዚህ አሜሪካ ላይ ከፍተኛ በዓለም ቻይና በጣም ከፍተኛ ምርት በዓለም ላይ በአንደኛ ደረጃ የምትደርገው ወደ አሜሪካ ነው። አንደኛ ከስተምር ያላት በአሜሪካ ነው። ከፍተኛ ዶላር የምታገኝባት ሀገር ናት አሜሪካ። በተነጻጽራው ደግሞ ያው የአሜሪካ ምርቶች ወደ ቻይና ይገባሉ። ሁለቱም የንግድ ልውውጥ ላይ ጠንካራ አሁን የሚሰሩ ሀገራት እንደሆኑ መረጃዎቹ ያሳያሉ። ግን ይሄ እንግዲህ የንግድ ጦርነት በከፍተኛ ደረጃ እየጨመረ መምጣቱ የሚያሳየው ነገር ቀጥሎ ያለው የአለም የኢኮኖሚ አቅጣጫና በግሎባላይዜሽን ብለው በሚሉት በዛ ነገራቸው ላይ የሚያመጣውን አንድምታ በግልጽ እናያለን። ቻይና በዚህ ጋር ተያይዞ ዊ ፋይት ቱ ዘ ኢንድ በሚል ኢፍ ትራምፕ ወንት አሄድ ከዚህ በላይ ትራምፕ የሚሄድ ከሆነ እስከ መጨረሻው እንፋለማለን በሚል ቻይናዎቹ በግልጽ ተናግረዋል። ይሄ እንግዲህ በግልጽ በቻይናዎቹ ሲናገሩ the us threat to scale tariff on china is a mistake on top of mistake and once again expose the blackmailing nature of the us china will never accept this በሚል አስቀምጠዋለች። እንግዲህ ይህን ልትቀበለው አችልም ቻይና በማለት በጣም ትልቅ ስህተትና ትልቅ ስህተት ነው አሜሪካ እያደረገች ያለችው በሚል በግልጽ ታስቀምጣለች ማለት ነው። እንግዲህ ይህንን እና መሰል ጉዳዮችን በዓለም ላይ የታሪፍ ጦርነት ነው እየተደረገ ያለው። አለማት ይደራድሩ ያሉ ሀገራት አሉ። በእርግጥ ልክ ነው። ነገር ግን ከዛም ውጭ ደግሞ የዓለምን ቀጣይ የንግድ አቅጣጫ ሊቀይር የሚችልበት ጊዜ ሊሆን እንደሚችል ምናልባትም አሜሪካ በተቀረው ዓለም ላይ ቀጥሎ ሊኖራት የሚችለውን ተጽዕኖ ፕሬዚዳንት ትራምፕ በጣም አደጋ ውስጥ የሚከቱበት ጊዜ ሊሆን ይችላል። አለማት ከአሜሪካ ጋር ያላቸውን የንግድ ልውውጥ በዚህ ደረጃ ላይ አደጋ ውስጥ የሚገባባቸውና

የሚፈጠር ከሆነ ነገ ከነገወዲያ እምነት በማጣት አለማት የንግድ ልውውጥ ስርዓታቸውን እርስ በርስ ከአሜሪካ ውጭ በማድረግ አሜሪካን የሚያገል የኢኮኖሚ ፖሊሲ አለም ላይ ሊወለድ ይችላል የሚል ከፍተኛ ስጋት እየተፈጠረ ይገኛል። ምክንያቱም ለአራት አመታት ትራምፕ ስልጣን ላይ ይቆያል። በዚህ ሁኔታ ላይ አራት አመታት ቀላል አይደለም። የአለምን የኢኮኖሚ አቅጣጫ መቀየር የሚችል ጉልበትን ይዞ ሊፈጥር እንደሚችል እየተነገረ ይገኛል። ስለዚህ አለማት እርስ በርስ የሚያደርጉት ግብይት ወይም ደግሞ ንግድ አሜሪካን የሚያገል ሊሆን ይችላል በሚል በአሜሪካ ውስጥ ያሉ በተለይ የትራምፕ ደጋፊ የሚባሉ ፖለቲከኞች በእጅጉ በጣም በእጅጉ እየተቆጡ እየተቆጩ ይገኛሉ። ይህን ጉዳይ ፕሬዚዳንት ትራምፕ እንግዲህ ሀገሪቱን ታላቅ አረጋ አረጋለሁ በሚል ይዘዋት ሊፈጠፍጣት ነው በሚል ከአለማት ጋር የሚደረገውን ለምሳሌ በጣም ወዳጅ ከሆኑ የአውሮፓ ሀገራት ከነ ካናዳ ከሌሎችም ሀገራት ጋር የሚደረገውን የንግድ ልውውጥ ላይ በታሪፍ ምክንያት ባላንጣ እንዲሆኑ ከቻይና ጋር እንዲያብሩ ከሩሲያ ጋር ከሌሎቹ አለማት ጋር በማበር በአሜሪካ ፖሊሲ ላይ አራት አመት ቀላል አይደለም። እንደዚህ አይነት ፖሊሲ ወጥቶ ከሚቆይ ከሆነ አሜሪካንን ከሊትቀረው አለም ጋር የማግለል ወይም የመለየት ስራ ይሰራብናል የሚል አሜሪካውያን በከፍተኛ ስጋት ውስጥ ነው የሚገኙት። ያም ደግሞ ከመሆን ወደ ኋላ ላይ እንደሚችል በግልጽ እናያለን። እንግዲህ ባለው ሁኔታ ላይ አሁን ባለው የትሬድ ዋር ላይ ከፍተኛ ኢንፍሌሽን እየተፈጠረ ይገኛል። ይህም ደግሞ ቀጣይ በከፍተኛ ሁኔታ ሀገሪቱ አለማትን አለማችን ወደ ሪሴሽን ይዞ እንዳይመጣ ስጋት እየታየ ይገኛል። በጣም ብዙዎቹ የአክሲዮን ገበያዎች እነዚህ ሶስት ቀናት አራት ቀናት እየተፈጠፈጡ ይገኛሉ። በከፍተኛ ደረጃ እንግዲህ የቢዝነስ እየቆየ የሚመጣ ሆነ የዚሁ ሪሴሽን ጉዳይ ቢዝነስ ኢንቨስትመንት ዲክላይን ሊያደርግ ይችላል። እንደገናም ደግሞ በብዙ መልኩ የሚታወቁ ኢንቨስትመንት ከትባክስ ሊመጡ ይችላሉ። ለምሳሌ እንደ ሰራተኛ ቅጥር አንኤምፕሎይመንት መጨመር ወይም ደግሞ የሰዎች የስራ መጠን የሚሰሩበት ርዝመት መቀነስ፣ ከዛም የተረፈ የሚያገኙት ገቢ በዛውን ያክል መቀነስ ሌሎች ደግሞ በተለይ ማኔጅ ማይደረግ ከሆነ ብዙዎቹ እንደ ኮምፐንሴሽን የስጋ የስራ ማካካሻ ዋጋዎች ሌሎችም ነገሮች በዓለም ላይ እየቀነሱ ይመጡ ከሆነ የሪሴሽን ምልክቶች ሊሆኑ እንደሚችሉ ይነገራል። እንደገና ደግሞ ኮንሲዩመር ፐርቼዝ የሚገዙ ሰዎች እና እቃዎችን የሚጠቀሙ ሰዎች የመግዛት አቅማቸው እየወረደ የሚመጣበት ነገር እየጨምርና እየታየ ነው ያለው። በዚህም የተነሳ ዓለማችን በከፍተኛ ደረጃ ወደ ሪሴሽን እንዳትገባ ስጋት ላይ እንዳለ ማየት እንችላለን። ሌላው ጠቆም አድርጌ ማልፎት ዜና ፊሊፒንስ ላይ አደገኛ የኢረፕሽን ተፈጥሯል። ማለት ቮልካኒክ ኢረፕሽን ማለት ነው። እንግዲህ የቮልካኒክ አሹ ወይም ደግሞ የእሳተ ገሞራ ፍንዳታው አመዱ ወደ ላይ አራት ኪሎ ሜትር ያክል በከፍታ ሄዷል። እንግዲህ ይሄ በአካባቢው ላይ ምናልባትም የትራንስፖርት አቅጣጫ ላይ ተጽዕኖ እንዳይፈጥር እየተሰጋ ይገኛል ማለት ነው። ከፍተኛ በየሰዓቱ የሚሰሙ ቮልካኖ፣ እሳተ ገሞራ፣ ሌሎችን ፍንዳታዎችና መሰል ዜናዎች በዓለማችን ላይ ከጊዜ ወደ ጊዜ እየጨመሩ ነው ያሉት። ስለዚህ እነዚህ ነገሮች እንግዲህ እንደሚያሳየው የዓለማችን የመጨረሻ እጣ ፈንታ ትግል ላይ መኖሯና ዓለማችን በሕልውናዋ ውስጥ ብዙ አደጋ ውስጥ እንደተጋረጠባት የሚያሳዩ ነገሮች መሆናቸውን ማየትም ማስተዋልም እንችላለን። ወደ ኢትዮጵያ ዜናዎች። ወደ ሌላኛው መረጃ ልውሰዳችሁ ያም እንግዲህ የሐኪሞችን ይመለከታል። የኢትዮጵያ ሐኪሞች በጣም የሚያሳዝን ደረጃ ላይ በጣም ብዙ ነገር ነው ያለው። በመላ ኢትዮጵያ የሚገኙ የጤና ባለሙያዎች ፍትሐዊ የካሳ ክፍያ፣ የጤና መድን ሽፋን፣ የተሻለ ጥቅማ ጥቅሞችን የሚጠይቅ የተቀናጀ የማህበራዊ ሚዲያ ዘመቻ ጀምረዋል። አዘጋጆቹ አስር ቁልፍ ጥያቄዎችን በሚዘረዝር ደብዳቤ ከቀነገደብ ገደብ ጋር በተያያዘ ለባለስልጣናት ለማቅረብ በዝግጅት ላይ መሆናቸውን ተናግረዋል እና ምላሽ ካላገኘ የስራ ማቆም አድማ ሊከተል እንደሚችል አስጠንቅቀዋል ማለት ነው። ዶክተሮች፣ ነርሶች፣ ስፔሻሊስቶች፣ የቀዶ ሕክምና ባለሙያዎችን ጨምሮ እነዚህ ጤና ባለሙያዎች እንደ ሄልዝ ወርከርስ ማተር የሚል ሃሽታግ ጀምረዋል። ሃሽታግ ፔይ ሄልዝ ወርከርስ ፌር፣ እንዲሁም ሽታግ ሄልዝ ፎር ኦል የመሳሰሉ ሃሽታጎችን በመጠቀም ፍላጎታቸውን በተለያየ ማህበራዊ ሚዲያዎች መድረኮች ላይ እያሰሙ ይገኛሉ። ከተለያዩ ሚዲያዎች ጋር በነበረ ቃለ ምልልስ ላይ ለደህንነታቸው ሲባል ስማቸው እንዳይገለጽ የጠየቁ የጤና ባለሙያዎች ከዚህ ቀደም በተደራጀ በይፋ ቅሬታቸውን ለማቅረብ የተደረገው ሙከራ ከሚመለከታቸው ተቋማት ምላሽ አለማግኘቱን ያስረዳሉ። የእውቅና እጦት ከኑሮ ውድነት ጋር ተዳምሮ የተቀናጀ ማህበራዊ ሚዲያ ዘመቻም እንድንጀምር አነሳስቶና ብለው ይላሉ። ጥያቄው የመብት ጉዳይ ብቻ እንጂ የፖለቲካ ጉዳይ እንዳልሆነም ይናገራሉ። እና የመጀመሪያውና ዋነኛው ፍላጎታቸው የጤና ባለሙያዎች ገበያቸው ከስራ ጫና አንጻር ዝቅተኛና ከኑሮ ውድነት ጋር የማይመጣጠን እንደሆነ የሕክምናው ባለሙያም በተለይም በአሁኑ ሰዓት ላይ የኢኮኖሚ ጫና ምክንያታቸው ይገልጹታል። በዚህ ኢኮኖሚ ጫና ደግሞ የጤና ባለሙያዎችን ለአደጋ የተጋለጡ መሆናቸውን አጽንኦት ሰጥቶ ይናገራሉ። እንግዲህ በደሞዝ ጉዳይ ዋና ጉዳይ ሆኖ ቢቀጥልም ፍላጎታቸው የጤና መድህንና ሌሎችም ለደህንነታቸው ወሳኝ የሆኑ ጥቅማ ጥቅሞች እንደሚጨምርም ጭምር ይናገራሉ። እንግዲህ በዘርፉ ለአምስት ዓመታት ያክል ሲያገለግል የቆየ አንድ የጤና ባለሙያ ሲናገር ደሞዙ 7600 መሆኑን ይናገራል። እና የምረዳው ቤተሰብ ቢኖረኝም እናቴም አባቴም ይቅርና ራሴ መቻል አልቻልኩም፣ ቤተሰቦች መርዳት አልቻልኩም በሚል ያስቀምጠዋል። እንግዲህ ይህንን በተመለከተ በጣም በከፍተኛ ሁኔታ የሚደረግ ዘመቻ ተጀምረዋል። እጅግ ያሳዝናል። እንግዲህ እንደሚታወቀው በጣም በርካታ ሐኪሞች በአሁኑ ሰዓት ላይ ፍላጎታቸውን ጉጉታቸውን ከኢትዮጵያ ውጭ ወጥተው በሌሎች ዓለማት ላይ ቢሰሩ ውጤት ሊያመጡ እንደሚችሉ የሚናገሩበት ነው። እሱም ብቻ አይደለም። እንግዲህ የጤና ባለሙያ ሆኖ ይህን ያክል ገንዘብ በጣም ዝቅተኛ ክፍያ በሚጠይቅበት በዚህ ሁኔታ ላይ የራስን ስራ ከፍቶ የራስን ቢዝነስ አድርጎ መሄድ ከዛ ውጭ ደግሞ በጣም ጨካኝ ወየተባሉ የሙያ ጥሰቶች እንዲያመጡ ወደሚችሉ ነገሮች ባለሙያዎች አይገቡም ብሎ ማሰብ ራሱ በጣም ከንቱነት ነው። ስለዚህ እነዚህን የጤና ባለሙያዎች በኢትዮጵያ ውስጥ ማለት ነው ትልቅ ሀብቶች ናቸው። አንደኛ ተስፋ ናቸው፣ ለትውልዱ ቀጣይ ለሚመጣው ትውልድ ተስፋ ናቸው። ሰርተን ኒ ሐኪም ሆናሉ ምንድን ነው የምትፈልገው ሲባል ዶክተር መሆን የሚፈልግበት አንደኛው ምክንያት ሰርቼም ሰዎችን አገልግዬ አድግበታለሁ እጠቀምበታለሁ ሪፖርት ይቀየራል ብሎ አስቦ ነው። ስለዚህ ቀጣዩ ትውልድ ላይ በጣም ተጽዕኖ ይፈጥራል። ቀጣዩ ትውልድ ምን መሆን ትፈልጋለ ሲባል በፊት መምህር ማለት እንግዲህ አሁን ድረስ ድሮ መምህር ምን ያክል የተከበረ ሙያ እንደነበረ ይታወቃል። ነገር ግን ከሆነ ጊዜ በኋላ ምን መሆን ትፈልጋለ ተብሎ መምህር መሆን ፈልጋለሁ የሚል ትውልድ ማየት አልተቻለም። በተመሳሳይ ሁኔታ ነገ ከነገ ወዲያ ምን መሆን ትፈልጋለ ሲባል ሐኪም መሆን እፈልጋለሁ ብሎ ማለት የማይችል ትውልድ ሊፈጠር እንደሚችል መታሰብ አለበት። በዚህም የተነሳ እንግዲህ ሥነ ልቦና ቀውስ ያመጣል። ነገ ከነገ ወዲያ ሀገር ሐኪሞችን ከውጭ የማታመጣበት ምክንያት አይኖርም ማለት ነው። ስለዚህ ይህንን በተመለከተ መንግስት ትኩረት አድርጎ ሊሰራበት ይገባል። ነገ እንደ ቀላል የምናየው ነገር አይደለም። በጣም ብዙ ችግሮች አሉ እና ወደ ገጠራማ ኢትዮጵያ ክፍሎች አካባቢ ላይ ሰዎች መሰማራት ይከብዳቸዋል በጣም ብዙ ችግር አከታትሎ ይዞ ይመጣል ብዙ ሰዎች በጤና እጦት ምክንያት ሊጎሳቆሉ ሀኪምን ከውጪ ኢትዮጵያ ኤክስፖርት እንዳታረግ ነው እፈራለሁ የእውነቴን ነው መነግራችሁ በጣም ያሰጋኛል። ስለዚህ እነዚህን ነገሮች ላይ እንደ ቀላል መታየት የለበትም። ዛሬ ላይ በቀላሉ በቀጣዩ ወጣት ላይ ተስፋ ማሳጣት ሊፈጠር ይችላል። ይሄም ደግሞ በጣም ብዙ ዋጋ ሊያስከፍል እንደሚችል ከወዲሁ መጠቆም ያስፈልጋል። ወደ ኢትዮጵያ ዜናዎች እንለፍ። እንግዲህ ውድ ቤተሰቦቼ ሰሞኑን አንድ ጥናት ወጥቷል ማለት ነው ያንግ ላይቭስ ኢትዮጵያ በሚል አንድ የውጭ ሀገር ተቋም ጥናት አድርገዋል እና አሳዛኝ አሳዛኝ ውጤቶችን ነው የሰማን ያለ ነው። እንግዲህ ወጣቶችን ሁለንተናዊ እድገት ለማፋጠን በጤና በትምህርት፣ በደህንነት፣ በሌሎችም ዘርፎች የተለያዩ ጥናቶች ሰርተዋል። ያንግ ላይቭዝ ኢትዮጵያ በተባለ አንድ ተቋም በወጣቶች ላይ ጥናት ከሚሰሩ ተቋማት አንዱ ነው። ተቋሙ ከ20 ዓመታት በፊት በ3000 ልጆች ላይ የጀመረውንና በየጊዜው ክትትል እያደረገባቸው ከሁለት አስርት ዓመታት በላይ የተሻገረ ጥናት ነው። ይሄ ጥናት በወጣቶች ትምህርት ላይ በጤና በደህንነት ስራና በቤተሰብ ሕይወት ላይ ያጠነጠነ ጥናት የሚያደርግ ተቋም ነው እና በ2001 እስከ 2002 የተወለዱ 2000 ልጆችና እንደ አውሮፓን ዘመን አቆጣጥር በ1994 ና 95 የተወለዱ 1000 ልጆችን በመያዝ ከ20 ዓመታት በፊት ጥናቱን ጀምሮ ሲያከናውን ነው የቆየው። ያንግ ላይቭ የተባለው ይሄ ተቋም በ2023 እስከ 2024 ባለው ጊዜ የደረሰበትን የሰባተኛ ዙር ጥናት መጋቢት 24 2017 ዓ ይፋ አድርጓል። አሁን ማለት ነው። ስለዚህ በአዲስ አበባ በአካባቢዎች እንዲሁም በአማራ፣ በኦሮሚያ፣ በደቡብ ኢትዮጵያ፣ በመካከለኛው ኢትዮጵያ፣ በሲዳማና በትግራይ ክልሎች በሚገኙ ሶስት ሺ ልጆች የተጀመረው ይሄ ጥናት ትኩረቱ በልጆቹ ሁለንተናዊ እድገት ላይ ነው። አላማውም ለፖሊሲ አውጪዎች ምክር ሀሳብ ለመስጠት እንደሆነ ይናገራል። እና የያንግ ላይቭዝ ሰባተኛ ዙር ጥናት ይፋ በተደረገበት መርሃ ግብር ላይ ሰሞኑን ያው ጥናቱን ያቀረቡት የያንግ ላይቭዝ ኢትዮጵያ ፕሪንሲፓል ኢንቨስቲጌተር የተባሉ ጣሰው ወልደሃና የተባሉ ፕሮፌሰር ናቸው። ፕሮፌሰር ጣሰው ወልደሃና በዚህ ላይ ሲገልጹ በጥናቱ በትምህርትና በመማር በኩል ለውጥም ፈተናም እንደታየ ይናገራሉ። እና የመጀመሪያው ደረጃ ትምህርትን በማጠናቀቅ ባለበት ላይ የቆመ እንደሆነም ጭምር ይናገራሉ። የሁለተኛ ደረጃ ትምህርት ማጠናቀቅ ላይ መሻሻሎች እንደታዩም ይጨምራሉ። ከዛ ሆኖም የከፍተኛ ደረጃ ትምህርት ተሳትፎ እንደቀነሰ ለዚህ ደግሞ በከፍተኛ ትምህርት ተቋማት እየደረጉ ያሉ ሪፎርሞችን አስተዋጽኦ ካደረጉ ምክንያቶች እንደ ይጠቅሳል ጥናቱ። የተሻለ ከክፍል ወደ ክፍል ማለፍ እንዳለ ያም በጥናቱ ላይ ያሳያል። ከዛ ከትምህርት የሚጠበቁ ውጤቶች አሁንም ችግር እንዳለባቸው በዳስሳውል መሰረት በወጣቶች የንባብ ባህልም እጅጉን በጣም መቀነሱን በጥናቱ ያሳያል። በግጭት ምክንያት በትምህርት ቤቶች በዩኒቨርሲቲዎች መዘጋት ከመማር የሚገኝ ውጤትን እንዴት እንዳስተጓጎለም ያሳያል። በተለይም ቀድሞውኑም በችግር ውስጥ ያለፉ ወጣቶችንም ጭምር እንደጎዳ በወጣቶች ዘንድ የዲጂታል ቴክኖሎጂ ተደራሽነትም የሶሽዮ ኢኮኖሚክ ሁኔታም እንዳለ ቢሆንም የኢንተርኔት ተጠቃሚ መጨመሩም ጭምር በከፍተኛ ደረጃ የኢንተርኔት ተጠቃሚ ቁጥር መጨመሩን ያሳያል። ጤናና ደህንነትን በተመለከተ ጥናቱ የሚያሳየው በተመጣጠነ ምግብ በምግብ ዋስትና በአእምሮ ጤና በኩል ምላሽ የሚሹ ችግሮችም እንዴት እንደታዩ በጥናቱ ሳታፊ በሆኑ ልጆች እንዳለው ከክብደትም በታች በሆኑ ወጣቶች ቁጥር ከጊዜ ወደ ጊዜ እየቀነሰ ቢገኝም በተለይም በጦርነት የተጎዱ ክልሎች ችግሩ እንዳለም ጭምር ያሳያሉ። የአእምሮ ጤና መታወክን ደግሞ ጎልቶ የወጣ ችግር እንደሆነ ፕሮፌሰር ጣሰው በጥናቱ ላይ አሳይተዋል። በተለይም በጣም የሚያሳዝነው ከአምስት ታዳጊ ልጆች አንዱ ጭንቀት ወይም ድባቴ ውስጥ መግባታቸውን ጭምር ጥናቱ እንደሚያሳይ ይናገራሉ። በተለይም በጦርነት የተጎዱ የአማራ የትግራይ ክልሎች ውስጥ የሚገኙ የጥናቱ ሳታፊዎች ብዙ ከዚህ ጋር የተያያዘ ችግር እንዳለባቸው። ስራና የቤተሰብ ሁኔታን በተመለከተም ስራ የሌላቸው በትምህርት ውስጥ ወይም ስልጠና ላይ ያልሆኑ ወጣቶች ቁጥር ከ2016 ከነበረበት 7 በመቶ በ2023 ወደ 16 በመቶ ጨምሯል ማለት ነው። በ2016 የነበረው 7 በመቶ ነው፣ በ2023 16 በመቶ እንደጨመረ ያሳያል። እንደገናም ደግሞ በተለይም ሴቶች ወጣቶች በአብዛኛው በማይከፈልባቸው የቤት ውስጥ ስራዎች እንደተጠመዱም ወንዶች በክፍያ መስራታቸው በጥናቱ ከታዩ የጾታ እኩልነት ክፍተቶች ተጠቃሽ እንደሆነ፣ ከሕፃናት እስከ ወጣትነት እድሜያቸው የጥናት ተሳታፊ ሆነው በቆዩ ሰዎች ላይ ባሉበት ላይ የታዩ ችግሮች አብዛኛዎቹ ወጣቶች ችግሮች እየተባሉ ጉዳዮችን በተመለከተ በወጣቶች ላይ የሚያተኩሩ ከፍተኛ ነገሮች እንዳሉባቸው፣ በምግብ ጋር ተያያዘ ችግር ወይም ከአእምሮ እድገት ጋር የተያያዙ የምግብ ዋስትናን መሰል ጉዳዮችን በጥናቱ ላይ ተካተዋል። በጥናቱ በቆየባቸው ጊዜያቶች ወጣቶች፣ ሴቶችና ልጆች በገጠማቸው ፈተና ተቋቁሞ ማለፍ ቢችሉም ግጭቶችን በወጣቶች ወደ ጉልምስና እድሜ በሚሸጋገሩትበት እድሜ ላይ አሉታዊ ተጽዕኖ የነሱ ግጭቶች እየጨመረ መምጣቱን የሚያሳይ ጥናት ተሳይተዋልና በኢትዮጵያ በአጠቃላይ በዚህ ጥናት ላይ ሲታይ ወጣቶች ታዳጊዎች፣ ከጊዜ ወደ ጊዜ በብዙ የትምህርት ማህበራዊ አገልግሎት፣ በተመጣጠነ ምግብ እጥረት፣ በብዙ ነገሮች የተነሳ የአእምሮ እድገት ላይ አጠቃላይ ያለው ስነልቦናቸው ልቦናቸው ላይና በትምህርታቸውም እንዲሁም በቀጣይ እጣ ፈንታቸው ላይም አደጋ እንዳለ የሚያሳይ የጥናት ውጤት ነው ማለት ነው። የይኸው ያንግ ላይቭዝ የተባለው ያንግ ላይቭዝ ኢትዮጵያ እየተባለው ተቋም በተለይ በፕሮፌሰሩ አማካኝነት የገለጸው ሀሳብ የሚያሳየው እርግጠኛ ነኝ፣ ከዚህ የአእምሮ ምግባችን በጣም ጥሩ መረጃ አግኝታቸው አሉ። ውድ ቤተሰቦቼ፣ መምህርና ጋዜጠኛ ዐቢይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች።